ሰላም ሰላም፣ ጤና ይስጥልኝ ወዳጆቼ፣ እንደምን አላችሁ? እንደምንስከረማችሁ እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ዛሬ ደግሞ በጣም ጥሩ የሆነ ነገር ይዤላችሁ መጥቻለሁኝ። እስካሁን በምንለቃቸው ቪዲዮዎች ደግሞ ትምህርትም እንዳገኛችሁ፣ ጥበቦችንም እንደተማራችሁ ተስፋ አደርጋለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት በጣም መልካም የሆነ ነገር ለእናንተ የሚጠቅማችሁ ስለሆነም በመጀመሪያ ይህን ቪዲዮ የምታዩት ሁሉ የቲክቶክ ገጻችንን ፎሎ ማድረጋቸውን አትርሱ። ወይም ደግሞ ይህን የቲክቶክ አካውንታችንን ፎሎ ማድረግ አለባቸው፣ ሼር ኮፒ ሊንክ ማድረግ አለባቸው። ባዮ ላይ ባለው ደግሞ የዩቲዩብ አካውንታችንንም እሱንም ቻናላችንን ሰብስክራይብ አድርጉ። ከአንድ ከተወሰነ ቀን በኋላ ረዣዥም የሆኑ ጥበቦችን ከናሰራራቸው ስለምናቀርብ በዚህ በቲክቶክ የማይበቃ ስለሚሆን በቀጥታ ወደ ዩቲዩብ ስለምናስተላልፈው ከወዲሁ ሰብስክራይብ ማድረጋቸውንም እንዳትዘነጉ። በግልኛ ማናገር ደግሞ የምትፈልጉ ከሆነ ደግሞ ባዮ ላይ የቴሌግራም አካውንት አስቀምጠናል። በዛ ገብታችሁ መጠየቅ ትችላላችሁ ማለት ነው። እዚህ ቲክቶክ ላይ ብዙውን ጊዜ ወይ ሜሴጁን የምትልቁትን ላለያው ይችላለሁ። እስካሁን ላልመለስኩላችሁ በጣም ይቅርታ። እንግዲህ አሁን ወደ ዛሬው ዝግጅታችን እናልፋለን ማለት ነው። ዛሬ ይዤላችሁ የመጣሁት ምንድን ነው፣ አንድን ሰው ከድግምት ወይም ደግሞ ከመተት እንዴት አድርገን ነጻ እናወጣዋለን የሚለውን እናያለን ማለት ነው። የታመመም ሰው ሊሆን ይችላል። እናንተም በራሳችሁ ላይ ደግሞ ተደርጎባችሁ ተቸግራችሁ ሊሆን ይችላል። ይህንን ነገር በመጠቀም ራሳችሁን ማንጻት ትችላላችሁ፣ ለሌሎች ሰዎችም መትረፍ ትችላላችሁ ማለት ነው። አብራችሁ እንድትቆዩ ጋብዛችኋለሁ። እንግዲህ የሚያስፈልጉ ነገሮች አሉ። አንደኛ ነጭ ኮምጣጤ ያስፈልጋል። ሁለተኛ ትንሽ ጨው ያስፈልጋል። ሶስተኛ ነጭ ሻማ ያስፈልጋል ማለት ነው። በመጀመሪያ ነጩን ኮምጣጤ ወይም ደግሞ ኮምጣጤው ማለት ነው። ወንድም ደግሞ ትንሽ ጨው አድርጋችሁ በውሃ ማሰሮ ውሃውን በማሰሮ ከሞላችሁ በኋላ እነዛን ኮምጣጤውና ጨውን አንድ ላይ ተቀላቀላችሁት በኋላ ወደ መኝታ ቤታችሁ የምትተኙበት አካባቢ ታስቀምጡታላችሁ ማለት ነው። ከዚያ በኋላ ማታ ላይ ማለት ነው የተወሰነ መልኩ ያንን ውሃ ካቀላቀላችሁት በኋላ በምትተኙበት ሰዓት እናንተ የታመመ ሰው ከሆነ ሰው አንገቱን እጁን ምናምን በዛ በውሃው ታረሳላችሁ ማለት ነው። እናንተም ከሆናችሁ በተመሳሳይ አንገታችሁ አካባቢ እጆቻችሁ አካባቢ ማራስ ነው። ወይም ደግሞ በውሃው እያራሳችሁ እጃችሁን አንገታችሁን እንትን ትላላችሁ ማለት ነው። ያን ጊዜ ብዙ ነገሮች ከላያቸው ላይ እየተገፈፉ ይሄዳሉ ማለት ነው። ከዚያ በኋላ ምንድን ነው የምታረጉት? ይህንን ካደረጋችሁ በኋላ ካራሳችሁ በኋላ እጅና አንገታችሁ አካባቢ ነው፣ ሌላ ሰውነት ላይ አይቻልም። እጆቻችሁና አንገታችሁ አካባቢ ላይ ነው የምታረሱት። በመቀጠል ደግሞ ምንድን ነው ነጩ ሻማ ታዘጋጁትና እዛ ነጩ ሻማ ላይ ከዚህ ከቪዲዮ መጨረሻ ላይ የማስቀምጥላችሁን ጠልሰም ትሰራላችሁ ማለት ነው። ከዚያ በኋላ ምንድን ነው የምታረጉት? ያንን ካደረጋችሁ በኋላ ጥልስሙን ከሰራችሁ በኋላ በምተኙበት ክፍል ላይ ይህን ሻማውን ታበሩታላችሁ ማለት ነው። ጥልስሙን ሰርታችሁ በመጨረሻ በሻማው ላይ ሶስት ጊዜ ትራመዱታላችሁ ማለት ነው። ይሄ መልእክት አለው፣ ራሱን የቻለ መልእክት አለው። ማብራረት ከተፈለገም በቀጣይ ልሰራላችሁ እችላለሁ ማለት ነው። ሶስት ጊዜ ከተራመዳችሁ በኋላ ያንን ሻማ ታጠፉት አላችሁ። በማግስቱ ላይ ጠዋት ተነስታችሁ ወጣችሁ ያንን የማሰሮ ውስጥ ያለው ውሃ ወፍ ሳይጮህ ወይም ደግሞ ሰው ሳይነሳ ወጥታችሁ ከመንገድ ላይ ታፈሱትና ወደ ኋላ ዞራችሁ ሳታዩ ወደ ቤታችሁ መግባት ነው ማለት ነው። ስለዚህ ይህንን በመጠቀም ራሳችሁን ከዚህ ከመተት ከድግምት ነፃ ማድረግ ትችላላችሁ። ተጠቀሙበት። ሁሉ ነገር ጥበቦች አይናቁም፣ በጣም ጠቃሚዎች ናቸው። እኛ በቀላሉ እናንተን የሚጠቅሙ እናንተ ላይ ደግሞ ተጽዕኖ የማያሳድሩትን ነገሮች ነው የምናመጣው ማለት ነው የሚጠጣ በሰውነት ላይ የሚጠጣ ሆኖ አካላችሁ ላይ ጉዳት የማያደርስ ነገር ግን እናንተ በቀላሉ ማድረግ የምትችሉት ገቢሮች ብቻ ያሉትን ጥበቦች ነው ወደ እናንተ እያደረስን ያለ ነው ማለት ነው። እናንተም ለመልካም ነገር ስለሆነ ተጠቀሙበት፣ ራሳችሁን ነፃ አድርጉበት። በተቻላችሁ መጠን ይህን የቲክቶክ አካውንታችንን ፎሎው አድርጉ፣ ሼር፣ ኮፒ ሊንክ አድርጉ ላይክም አድርጉ። አስፈላጊ ነገሮች ካሉ በግልኛ ማናገር የምትፈልጉ ደግሞ ቲክቶክ ባዮ ላይ አካውንታችን ላይ ማለት ነው የቴሌግራም አካውንት አስቀምጠንላችኋል። በዛውም የዩቲዩብ አካውንታችንም ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን ማለት ነው። አስር ሺህ ከገባን በቀጥታ በላይ ቢገብተን እናንተንም ጥያቄዎቻችሁንም እየተቀበልን እናስተናግዳችኋለን። ለጓደኞቻችሁ ፎሎው እንዳደርጉ፣ ሼር እንዳደርጉ፣ ኮፒ ሊንክ እንዳደርጉ ነገሯቸው። በተረፈ እንወዳችኋለን፣ እናከብራችኋለን ስለምታበረታቱንም ማለት ነው። እኛ ደግሞ የእናንተን ችግሮች በደንብ ስለምናውቃቸው ብዙ ነገሮችን እናቀርብላችኋለን እስከምን